ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 292017 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። ከአዲስ አበባ በቅርብ ርቀት ላይ የሚገኝ ፋብሪካ ውስጥ ያሉ በርካታ ሰራተኞች በኦነግ ሸኔ ታጣቂዎች መታገታቸው ተሰምቷል። ይህ እገታ የተፈጸመው የፌዴራል ፖሊስ ኮሚሽነር ደመላሽ ኃይለ ሚካኤል በሁሉም አቅጣጫ ብትጓዙ ሰላም ነው ካሉ ሳምንት ሳይሞላው ነው። የአማራ ፋኖ ብሔራዊ ኃይል ስቦ ማስከዳቱንና የደፈጣ ውጊያውን አጠናክሮ እንደቀጠለ ነው የአውደ ግንባር መረጃዎችን ይዘናል። የአብይ አህመድን መንግስት መታገያ ነው የተባለ የበይነ መረብ የተቃውሞ እንቅስቃሴ ሊደረግ ነው። የአገሪቱ ዋነኛ ሰዎች ሊገናኙ ነው። አብይ አህመድ ኢትዮጵያ ያስመዘገበችውን ሚራክል የሆነ ለውጥ ካልተቀበላችሁ ዋጋ ትከፍላላችሁ ሲሉ ገልጸዋል። ሰሙት አላችሁ። ሮቢዮ አሜሪካና እስራኤል ላይ አነጣጥረዋል ባሏቸው የዓለም አቀፉ ፍርድ ቤት ዳኞች ላይ ማዕቀብ ጥለዋል። አድማጭ ተመልካቾቻችን አብራችሁን ልትሆኑ ከፈቀዳችሁ እነዚህን መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ከፍተኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ከአዲስ አበባ በቅርብ ርቀት ላይ የሚገኝ ፋብሪካ ውስጥ ያሉ በርካታ ሰራተኞች በኦነግ ሸኒ ታጣቂዎች መታገታቸው ተሰማ። ከአዲስ አበባ 47 ኪሎ ሜትር ርቀት ላይ ከምትገኘው አንጮ ከተማ ቅርብ ርቀት ላይ ከሚገኘው ሰየው ሃይላንድ ፋብሪካ ቁጥራቸው በርካታ ተብሎ የሚጠራ ሰራተኞች በታጣቂ ኃይሎች ታግተው መወሰዳቸውን የአካባቢው ነዋሪዎችና የቤተሰብ ምንጮች ገልጸዋል። እገታውን የፈጸሙት የኦነግ ሸኒ ታጣቂዎች መሆናቸውን ነዋሪዎች ገልጸው በከፍተኛ ስጋት ውስጥ እንደሚገኙም ተናግረዋል። የኦሮሞ ነጻነት ጦር ዘመቻ ሺ ግንባር በሚል የጀመረውን ጥቃት ቀጥሏል። ታጣቂ ኃይሉ ከሳምንት በፊት ባወጣው መግለጫ በዚህ ዘመቻ ባለፉት አስራ አምስት ቀናት ሰላሳ አምስት አውደ ውጊያዎችን ማከናወኑን ገልጿል። እነዚህ ውጊያዎችም በስምንቱም የዘመቻ ማዘዣ ጣቢያዎች መደረጋቸውን ገልጾ ጦርነቱም ከምዕራብ ወለጋ እስከ ሸዋ ዞኖችና አርሲ፣ ሐረርጌ፣ ቦረና ጉጂ ድረስ የተስፋፋ እንደነበር አስረድተዋል። በእነዚህ ውጊያዎች አራት መቶ ሀያ አንድ ወታደሮችን እንደገደለ ና አምስት መቶ ሁለት እንዳቆሰለ የጠቀሰው የእውነት ታጣቂ ኃይል በአጠቃላይ በመንግስት ኃይል ላይ ዘጠኝ አቶ አስራአራት ሰብአዊ ጉዳት ማድረሱን አስታውቋል። በተጨማሪም በተለያዩ ግንባሮች ሰባ አምስት ወታደሮች መማረካቸውን ገልጿል። የጦር ኃይሉ መግለጫውን በመቀጠል በመቶዎች የሚቆጠሩ ኤኬኤም ጠመንጃዎችን የረጅምና አጭር ርቀት ስናይፐሮች ና ብሬሎችን እንዲሁም በርካታ ጥይቶችን በእጁ ለማስገባት መቻሉን አስረድተዋል። ኦነግ በቤኒሻንጉል ጉሙዝ ክልል ቡለን ወረዳ በመግባት ከተማውን እንደተቆጣጠረ መዘገባችን ይታወሳል። የአማራ ፋኖ ብሔራዊ ኃይል ስቦ ማስከዳቱንና የደፈጣ ውጊያውን አጠናክሮ እንደቀጠለ ነው። የአማራ ፋኖ ብሔራዊ ኃይል ወሎ ቤተ አማራ ላስታ ሳምነው ኮርስር የሚገኘው እሸት ክፍለ ጦር ተወርዋሪ ፋኖ ኃይሎች በተከፈተ የደፈጣ ጥቃት የብልጽግና መራሹ መከላከያ ሰራዊት ላይ ከባድ ሰብአዊና ቁሳዊ ኪሳራ ደርሰዋል። በላስታ ሳምነው ኮር እሸት ክፍለ ጦር ቃኞች በፈጸሙት የደፈጣ ጥቃት በአንድ አይሱዙ በሁለት ሲኖና በአንድ ካሶኒ እግረኛን ጨምሮ ከላሊበላ ከተማ ወደ ጋሸና ከተማ ሲጓዝ በነበረው የብርሃኑ ጁላ ሰራዊት ላይ በድብኮ ቀጠና ዳቦ ከተማ ጊዮርጊስ ላይ ከዛሬ ግንቦት 29 2017 ዓ ም ከንጋት 11 ሰዓት ጀምሮ ደፈጣ በመያዝ የአገዛዙን ጦር ከ8 በላይ ሙትና ከ15 በላይ ቁስለኛ አድርገውታል። በሌላ በኩል በአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ሰባት ለሰባ ክፍለ ጦር ዛሬም እንደ ትናንቱ በልዩ ኦፕሬሽን ጀብዱ መስራቱን አጠናክሮ ቀጥሎበታል። የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ሰባት ለሰባ ክፍለ ጦር ዘመቻ መንዝ ጌራ ወረዳ ሰርጎ በመግባት አንድ የስርአቱ አገልጋይ ሚሊሻ ከነ ጥቁር ክላሹ በማውጣት መሳሪያውን ለክፍለ ጦሩ ገቢ ማድረግ ችሏል። ይህ ድንቅ ኦፕሬሽን ያስደነገጠው መሀል ሜዳ የሰፈረው የአገዛዙ ኃይል ከፍተኛ ድንጋጤ ውስጥ ገብተዋል። በተመሳሳይ የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ከሰም ክፍለ ጦር ተስፋ ገብረስላሴ ብርጌድ በወቅታዊ ጉዳይ ላይ መግለጫ ሰጥቷል። እንደሚታወቀው የ ብልጽግናው ጦር የከሰም ክፍለ ጦር አካል የሆነውን ተስፋ ገብረሥላሴ ብርጌድን እደመስሳለሁ በሚል ከግንቦት 16 2017 ዓ.ም ጀምሮ በሁሉም ቀበሌዎች ላይ ለመግባት ሙከራ አድርገዋል። ቢሆንም በ07ና 04 ቀበሌዎች ላይ ህዝብን ለማወናበድ ሞክሮ ህዝቡ የውሸት ፕሮፓጋንዳ አንቀበልም በማለቱ በሁለቱ ቀበሌዎች ላይ የብልጽግናው አገልጋይ መከላከያ በተስፋ ብርጌድ አከርካሪው ሲመታ ዋና መገለጫው የሆነውን ጭፍጨፋ በህዝብ ላይ በመፈጸም ወደ ዋናው የቀበሮ ጉድጓድ ሸሽቷል። በዘመቻ ኮማንዶ በላይ ላይ ኮሮኔል ወልድዬ መንገሻን ጨምሮ ከ200 በላይ የብልጽግና ሰራዊት መደምሰሱን ደግሞ አፋብሃ በጎንደር ቀጠና አሳውቋል። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና የዳግማዊ ቴዎድሮስ አምስተኛ ኮር ጥቁር አንበሳ ክፍለ ጦር ጎንደር፣ የበጋሻው ክፍለ ጦር፣ ዞዛምባ ንጉስ ክፍለ ጦር፣ መብረቅ ክፍለ ጦር ፋናዬ ውቤ ክፍለ ጦር እንዲሁም መሐንዲሶች በጋራ ባደረጉት የደፈጣ ጥቃት ልዩ ስሙ አርኖ ጋርኖ ከሚባለው ቦታ ማለትም ከጎንደር ባህር ዳር መስመር ከአዲስ ዘመን ወደ ጎንደር ሲንቀሳቀስ የነበረውን የአገዛዙ ሰራዊት በብዛት የተደመሰሰ ሲሆን ኮረኔል ወልድየ መንገሻ የተባለ መከላከያ መኮንንና ሌሎችን የአድማ ብተን አመራሮችን ጨምሮ መደምሰስ የተቻለ ሲሆን በዚህም አውደ ውጊያ ሶስት ያገዛዙ መጠቀሚያ ፓትሮሎችን ማቃጠል ተችሏል። በዚህ አውደ ውጊያም ሶስት መኪና አስከሬንና ቆስለኛን እየጎተተ ወደ መጣበት ተመልሷል ደርሷል የተደመሰሰ የአገዛዙ ሰራዊት ብዛትም ሁለት መቶ መሆኑ ተረጋግጧል በዚህ ምት የተበሳጨው ሰራዊቱ እንፍራንስ ጤና ጣቢያ ባለሙያዎችን መከላከያ እኛን ነው የምታክሙት አድማ ብተናው ደግሞ በበኩሉ እኛን ነው የምታክሙት እያለ ሲደበድባቸው ውሏል ይህ በእንዲህ እንዳለ በዛሬው እለት እየተከበረ የሚገኘውን አንድ ሺ አራት መቶ አርባ ስድስተኛ የኢዳል አድሀ የአረፋ በዓል አስመልክቶ የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል አርበኛ ዘመነ ካሴን ጨምሮ ሌሎች የፋኖ አመራሮች የእንኳን አደረሳችሁ መልእክት አስተላልፈዋል አብይ አህመድ ኢትዮጵያ ያስመዘገበችውን ሚራክል የሆነ ለውጥ ካልተቀበላችሁ ዋጋ ትከፍላላችሁ ሲሉ ገለጹ። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ኢኮኖሚ ውስጥ በአሁኑ ወቅት እየታየ ያለው እድገት ሳይሆን ሚራክል ወይም ተአምር ነው ሲሉ ተደምጠዋል። አብይ ይህንን ያሉት ልሳናቸው በሆነው ኢቢሲ ቀርበው በአራት ተከታታይ ክፍል እየተላለፈ በሚገኘው ቃለምልልሳቸው ላይ ነው። አብይ ትናንት ሐሙስ ምሽት በተላለፈው ቃለምልልሳቸው ላይ ስለ ምጣኔ ሀብትና የሰራተኞች የደሞዝ ጥያቄን አንስተው ተናግረዋል። ጠቅላይ ሚኒስትሩ በኢትዮጵያ ውስጥ ያለውን እድገት አንስተው ገሩበት ወቅት እያደግን ነው። ኢንፍሌሽን የዋጋ ግሽበት ለመግታት እየሰራን ነው ብለዋል። ኢትዮጵያ ውስጥ ለውጥ ሳይሆን እኛ ለውጥ ልናመጣ ካሰብ ነው ፍጥነትና ጥራት በላይ ነው ለውጥ የመጣው ያሉት ጠቅላይ ሚኒስትሩ ይህንን መጠበቅ ካልተቻለ አደገኛ ጣጣ ሊያመጣብን ይችላል ሲሉ ዝተዋል። እውነቱን ለመናገር የኢትዮጵያ ሕዝብ አይኑ እንዲገለጥ ልቦናው እንዲከፈት ያገኘውን መልካም እድል ያገኘውን የተከፈተ ብርሃን በማስተዋል እንዲጠቀምበት ከከፍተኛ ማሳሰቢያ ጭምር ነው አሁን የማነሳውን ሀሳብ የማነሳው በሚል አስፈራርተዋል ለ ያለ እንደሆነ እውነቱን ለመናገር የኢትዮጵያ ህዝብ አይኑ እንዲገለጥ ልቦናው እንዲከፈት ያገኘውን መልካም እድል ያገኘውን የተከፈተ ብርሃን በማስተዋል እንዲጠቀምበት ከከፍተኛ ማሳሰቢያን ጭምር ነው። አሁን የማነሳውን ሀሳብ የማነሳው ኢትዮጵያ ውስጥ እድገት ሳይሆን ሚራክል ነው ያለው ኢትዮጵያ ውስጥ ለውጥ ሳይሆን እኛ ለውጥ ልናመጣ ያሰብን ሰዎች ካሰብነው ነው ፍጥነትና ጥራት በላይ ነው ለውጥ እየመጣ ያለው። ይሄን እድገት በተገለጠ ዓይን ማየት ካልቻል፣ መጠበቅ ካልቻል፣ መደገፍ ካልቻል አደገኛ ጣጣና መከራ ሊያመጣብን ይችላል። አብይ ኢትዮጵያ ታምራዊ እድገት አስመስክራለች በሚሉበት ቅጽበት ብዙዎች በረሃብ፣ በወረርሽኝ፣ በጦርነት፣ በእገታና በመሰል ሰው ሰራሽ ምክንያቶች እያለቁ ነው። ታምራዊ የሚሉት እድገት የሚታየው ለእርሳቸውና ለመንግስታቸው ብቻ ሲሆን ይህም ሕዝብን እያስራቡና እያፈናቀሉ የሚሰሩት ቤተ መንግስት የሚገነቡት ሪዞርት መገለጫቸው ነው። ይህ አመት ሲጀመር የኢትዮጵያ የማንሰራራት አመት ነው ብዬ ነበር ያሉት አብይ አህመድ ዘንድሮ እኮ ከፍተኛ የማንሰራራት አመት ነው። ዘንድሮን አራት አምስት አስር አመታት ከደገመች ኢትዮጵያ መከራዋ አበ በቃ ሲሉም ተደምጠዋል። ይህም ወደዳችሁም ጠላችሁም አመታትን እላያችሁ ላይ እኖራለሁ በእናንተ ኪሳራ ቤተ መንግስትን አንጻለው እያሉ ነው። ሀምሳ አራት ብር ገደማ የነበረው የአንድ ዶላር የምንዛሬ ዋጋ በአሁኑ ወቅት በይፋዊ ገበያ ወደ መቶ ሰላሳ ብር ከፍ ያለ ሲሆን በትይዩ ገበያ ግን ከመቶ ሀምሳ በላይ መድረሱ ይነገራል። በተመሳሳይ በየጊዜው መንግስት ለነዳጅ የሚሰጠው ድጎማ ከመነሳቱ ጋር ተያይዞ የትራንስፖርት የሸቀጦችና ና የአገልግሎት ዋጋ ከፍተኛ ጭማሪን በማሳየቱ የኑሮ ውድነት እንዳሳሰባቸው ነዋሪዎች እየተናገሩ ነው ነው የኢትዮጵያ ዓመታዊ በጀት ከ20 ቢሊዮን ዶላር ወደ 15 ቢሊዮን ዶላር ዝቅ ሲል በብር ደግሞ ከ1.5 ትሪሊዮን ብር ወደ 2 ትሪሊዮን ብር ከፍ ብሏል። ይህም የአገሪቱ ገንዘብ እየደከመ ኢኮኖሚዋም እየዋዠቅ በጀቷም እየቀነሰ መሄዱን የሚያመላክት ነው። የአብይ አህመድን መንግስት መታገያ ነው የተባለ የበይነ መረብ የተቃውሞ እንቅስቃሴ ሊደረግ ነው። የአብይ አህመድ የግፍ አገዛዝ እንዲያበቃ በማንኛውም መንገድ መታገል ያስፈልጋል ሲል አርበኛ አስረስ ማረ መልእክት አስተላልፈዋል። ነገ ቅዳሜ ግንቦት 30 2017 ዓ ም በአብሮነት ኢትዮጵያ አዘጋጅነት በተሰናዳው የበይነ መረብ የተቃውሞ ትዕይንት ላይም አገዛዙ ላይ በጋራ ተጽዕኖ እንድናሳርፍ ይጠበቃል ብለዋል። በተደራጀና በታቀደ መንገድ የሚከናወን የማህበራዊ ሚዲያ ዘመቻ ለትግሉ ከሚ የሚያስፈልጉ ስልቶች መካከል አንዱ ነው ሲልም ገልጸዋል። የአብይ አህመድ አገዛዝን ለመጣል አፈሙዝ ብቻውን በቂ አይደለም የሚለው አርበኛው በጠላት ላይ የምንተኩስበትን አላማ ለህዝባችንና ለዓለም ደግመን ደጋግመን መንገር ያስፈልጋል ብለዋል። አክሎም አገዛዙ የሚታገለን እጁ ላይ ባለው ነገር ሁሉ ስለሆነ እኛም እጃችን ላይ ባለው ማንኛውም ነገር እንታገለዋለን ሲል በአጽንኦት ገልጸዋል። ይኸው የበይነ መረብት የተቃውሞ ትዕይንት ህዝብ ርዕዮት ሚዲያን ጨምሮ በሚዲያዎች በኩል በቀጥታ ስርጭት ይተላለፋል ሲልም ጠቁመዋል። የአብይ አህመድን አገዛዝ የምትቃወሙ ሁሉ የተቃውሞ ትዕይንት ህዝቡ አካል እንድትሆኑ ጥሪ ተላልፎላቸዋል ያለው አስረስ በዚህ ዕለት አርበኛ ዘመነ ካሴ መልእክት እንደሚያስተላልፍም አሳውቀዋል። ይህ በሬዎት ሚዲያ ይተላለፋል በተባለው የተቃውሞ ዘመቻ ላይ የአማራ የትግራይና የኦሮሞ ፖለቲከኛና ታጋዮች በጋራ እንደሚገኙም ተገልጿል። በመሆኑም ሚዲያው አስራ አምስት ሊገናኙ ነው በሚል ባስተላለፈው መልእክት ላይ አርበኛ ዘመነ ካሴ አቶ ገዱ አንዳርጋቸው፣ ደብረ ጽዮን ገብረ ሚካኤል፣ ጃል መሮ ጃዋር መሐመድ በፎቶ ተቀምጠዋል። አብዛኛው ሰው ግምትም እነዚህ አካላት በአንድ መድረክ ላይ መልእክት ያስተላልፋሉ ተብሎ እየተጠበቀ ነው ሮቢዮ አሜሪካና እስራኤል ላይ አነጣጥረዋል ባሏቸው የዓለም አቀፉ ፍርድ ቤት ዳኞች ላይ ማዕቀብ ጣሉ። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሮቢዮ የዓለም አቀፉ የወንጀል ፍርድ ቤት አራት ዳኞች ያለ አግባብ እስራኤልና አሜሪካ ላይ በማነጣጠራቸው ማዕቀብ እንደሚጥሉባቸው አስታውቀዋል። ማዕቀቡ ዓለም አቀፉ ፍርድ ቤት ቤንያሚን ኔታናውን ጨምሮ የእስራኤል ከፍተኛ ባለስልጣናት በቁጥጥር ስር እንዲውሉ ላወጣው የስር ማዘዣና አሜሪካ በአፍጋኒስታን ጦርነት ፈጽመዋለች ለተባለው የጦር ወንጀል ምርመራ እንዲደረግ ማዘዙን ተከትሎ የሚጣል ነው አለም አቀፉ ፍርድ ቤት ያሉት አራት ዳኞች ሁሉም ሴቶች ናቸው የዓለም አቀፍ ወንጀለኞች ፍርድ ቤት ዳኞቹ ኡጋንዳዊቷ ሶሎሚ ባሉንጊቦሳ ሉዝ ዴል አከርመን ኢባኔዝ ካራንዛ ከፔሩ ቤኒናዊቷ ሬኒ ኤዴላይ ሶፊ ጋንሶው እንዲሁም የስሎቫኒያ ዜጋ የሆኑት ቤቲ ሆለር ናቸው አይሲሲ በአሜሪካ የተላለፈውን ውሳኔ በተመለከተ ማዕቀቡ ነጻነቱን በግልጽ የመጋፋት ሙከራ መሆኑን በመግለጽ በጽኑ እንደሚቃወም ባወጣው መግለጫ አስታውቋል የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታናሁ የአሜሪካ የውጭ ጉዳይ መስሪያ ቤት ኃላፊ ሮቢዮንና ፕሬዚዳንት ዶናልድ ትራምፕ በፍርድ ቤቱ ላይ ማዕቀቡን በመጣላቸው አመስግነው ለእስራኤል መብት ቆማቸዋል ሲሉ አወድሰዋቸዋል። ሮቢው በመግለጫቸው ዳኞቹን በእስራኤልና በአሜሪካ ላይ ያነጣጠረ ህገወጥና መሰረተ ቢስ ድርጊቶች ላይ አተኩረዋል ሲሉ ወንጅላቸዋል። እነዚህ አራት ግለሰቦች በአይሲሲ ህገወጥና መሰረተ ቢስ ድርጊቶች አሜሪካን ወይም የቅርብ አጋራችን በሆነችው እስራኤል ላይ ያነጣጠሩ ናቸው ብለዋል ተናግረዋል። ሮቢው አይሲሲን ፖለቲካዊ ሲሉ የገለጹ ሲሆን የአሜሪካና የአጋሮቿን ዜጎች ለመመርመር በሀሰት ውንጀላ ያልተገደበ ፍርድ ይጠቀማል ብለዋል። የአደገኛ እርምጃና ስልጣንን ያላግባብ መጠቀም የዩናይትድ ስቴትስ እና የአጋሮቻችንን እስራኤልን ጨምሮ ሉዓላዊነትና ብሔራዊ ደህንነትን ይጥሳል። አይሲሲ በሰጠው ምላሽ ሙሉ በሙሉ ከሰራተኞቻችን ጎን እንቆማለን፣ እናም ስራችን ሳይስተጓጎል ይቀጥላል ሲል ገልጸዋል።